በላይ ነሽ እሺማ እስኪ ያንን አዛብ አጠራር ግባ ከሽን እንደው አሁን ተሆነማ እኮ ዝም ብለሽ ደግሞ እኔ አንቺ ተብሎ መከፋፈል ተጀመረ፣ መች ነው እንዲያልሁኝ? እና ተባት የተጠቀሚበት አዝምራችሁ ብሉ ያሉንን ነው እንጂ እኔ ነው መች ያልሁኝ። አስማ እንዴት ነው? ኧረ ኧረ ኧረ እንዲያው እናንተ ኧረ፣ አንቺ ሴትዮ እንዴት ነው ይሄ ባህሪ ይሄ ጠባይ እንዴት ነው? ም ምን የፈለግኩትንስ ባደርገው አንቺ ምን ያገባሽና ነው እንዴት ሌላ ሰው ይጠቀምበታል? አስማረት አልሆነ ስለያ መማዝበሪ የዝንጀሮ ማላገጫ የሆነ መሬት ይጋለ እና ዋ አንቺ ሴትዮ እንዴት ነው አፈወጣሽ አሁን ተሆነ እ እንዴት ያልሙግት ነው አንቺ ተሆነልሽ የቤቱን ስራ አበካክኒሽ ስል እንጂ ደግሞ የውጭን ስራ ምን ያገባሽና? እንደፈለገኝስ ባረገው አንቺ ተን ያውቀሽ ነው። ይሄ ጅነ ይንቺ ዱላው ነው ይንቺ እጅ በመስኳይ እኔ ወደ እጅ እውላለሁ ሳበሳስል እውላለሁ። ዋ እንዴት ነው አባወራሁን ሽ እኮ አንቺ ሴትዮ ነው። ተናገር ፋስ ነው ሰይት እና ብትመካከሪ፣ ወጪ ሲያልቅብሽ ወጪ ጠይቂኝ። የቤቱን ነገር ስሪ እንጂ ደሞ የውጭን ምን አገባሽና? ነው የተሻለውን ነገር የሚያጥጫው አንቺ? ስንት ቤት ስመራ የኖርኩ ሰው እኮ ነኝ፣ አባክ እኛ ሳርስ የኖርኩ ሰው እኮ ነኝ። ብቻ ነው ተማንም ጋር እዚህ እየዋለች እንዲው ሙግት ተማረች እኮ ነው። እንዴት ነው አብረሽ ቀንበር ተሸክመች ስትይ ጊዜ ማሳውን ስታዊ ጊዜ የሚሆንና የማይሆነውን ለይተሽ ልትነግሪ ፈልግ። አይ በቃሽ፣ በቃ ብያለሁ። ይኸውልሽ ተዚህ በኋላ አንድ ብለሽ እንድትናገሪ አልፈልግም። እንዴውም ተዛሬ ወዲህ ተማንም ጋር እንድትገናኝ እዚች እቺ እንደጅ ረግጠሽ እንድትወጪ አልፈልግም። አዎ እንዳሉት መሰለ እንደ ሌሎች አባዋራ አልናገርሽ እየተወጣሽ ትገባሽ አልልሽ እህ

ክፍፍል ኧረ አንቺ ሰትዮ ነግሬሻለሁ። ይኸውልሽ ነገር ዋ እንዳሉት መሰል እንደማንም ጀንቀም ሰሽው አታውቂ ነክቼሽ አላውቅም እ በምክክር እያልኩኝ ስትናገር ያሳልፍሻለሁ። ጭራሽ እኔ ጋር እኩል ደግሞ አፍትካፈታል። አሁን ነግሬሻለሁ። የከብቶችን ጋር ጥረጅ ብያለሁ። አዎ የቤቱን ስራ ስሪ እንጂ ደግሞ የመስኩን ስራ ምን አገባሽና፣ ችን ነግሬሻለሁ። አንቺ ሰትዮ ኧረ ከብተሽው አታውቂም። ምን አትይኝ ይላል

ደህና ነኝ። ደህና ናት። ደህና ነን። ደህና ነሽ ወይ? ደህና ነኝ በላይነሽ። ደህና ነን እ አት እየሄድሽ ነው እንጂ እዚያ ተጋን የምትንኮላኮል እንጨት ነበረችኝ። እኛ ደህና ነን። ውራ ደህና ማይለሽም እንዲሁ ነሽ። አይንሽ ምን የአይን አምላክ አይልም አወጣሽ ምን ሆነሽ ነው? የአይን አምላክ ነው ያወጣኝ። ትናንትና እዚያ ታንትና ዚያ በት እጠርጋለሁ ብዬ ከብቶች እንደምታየው ስወጣ ተሸክሜበት ስወጣ እዚያ እንደምታየው ድንጋይ አይደለ ደጃችን፣ እዚያ ላይ እንትን ብዬ የአይን አምላክ አወጣኝ። እንደው ለነገሩ ሲውዳቅ አይደለም ምን ጭረት አለውና ነው ምን ሆነው የወዳቅ የሚመስለው ምን ከዳምጠው ጋር ደህና ማይላችሁ እ እንደናለ ደግሞ ምን እያወቅከው እሱን ምን ስለኔ እናሱ ደህንነት እንዴት ትጠይቀኛለህ? እናቴ እንዴት ደግሞ ምን ሆናችሁ? እንደው እናንተም እኮ እንደው ጤና ያላችሁማ አሁን ተሆነ እንደው ሰታቲ ያመጣችሁ ጠበል ምናል። እኔ እንደው አሁን እየ ወጣ እየ ገባ እናቴ ከብት እንኳን እሳ ተብሎ ይተዋል። እናቴ በሆነ ባል ሆነው ሲገባ ሲወጣ ነይ ተቀበይኝ ዱላ ሲወጣ ሲገባን ተቀበይዱላ እኔማ ምን እለዋለሁ እናቴ፣ ሲወጣ ሲገባ እንደ ከበሮ ቢከብረኝና እንደውም ፊት ቢያጣልፈኝ አንሶት ነው። ደሞ ምንም እለው ነኝ ደግሞ ደሞ ይሁንና። እናንተ ረ እንዲዮ እንዲዮ ምንም እንዲዮ ምንም ቅጥ የላችሁም። ብርቄ እንዲዮ ራራራራ እንዲዮ ምንም በቃ የሴት ወግ እኮ የላችሁ። አስማራ እኛ ምን አልን ምን አረግን እናቴ? ሰሪ ሚለኝ ልሰራ ማላ አንድ ዝም ብሎ ግን ያነሳብሽም አስተዋይ ሰው ነው ብዬ ነው። በቅጥ ሆኑ ሸጋ ነው። እ እንዳው አስማረ እንዳው እንዳንተ መስሎህ ሁሉም ሰው እንዳንተ እናት የደግሰው መስሎህ ነው። ምን አለ ግን አስማረ ብትነግረው፣ ምን እንዴት ከቤተሰቦቼ ሲያመጣኝ ሊያኖረኝ እንዳው ባል ምስት ተባብለን ልንኖር ነው እንጂ የመጣሁ እንዲህ ስወጣ ሲገባ እንደ ከብት ሊጨፈጭፈኝ ነው ግን የመጣሁ ብትነግረው፣ እስቲ መንገዱን እነግረዋለሁኝ። ግን እንዳው እናንተ እናቶቻችሁ ሁኑ ምን እናት አምጡ ወልዶ ለሌላ አሳዳጊ የሰጣችሁ ይመስል እንዳልሆነ እንደ ወንድ መስክ ለመስክ አብረን በመሬቱ በምኑ እናዝዛለን እያላችሁ ምን እናንተስ ምን እቅጣላችሁ ና ነው ን አላልንም ነበር። እና የመጣብን የተመራብን እዳ ነው ተሆነ የሚሰማህ ተሆነ ንገረው። ታልሆነ እእህ የመጣብኝም ምን ማድረግ ነው። አድጋሩ ፊት አንዲህ ልኮትኩተውና በበሰኞች ኮትኩቸ የሚቀጥለው አዳግረዋለሁ አንተ ዝም ብለህ ነው የምትደክም ጉልበት እኮ እኮ ይፈጅባል ብዙ ነው የሚጠይቅ። አሁን ብዙ ሰው ይፈልጋል ፍጆን የፍጆን አባቱ እንዲያርጌ የሸጋ በቁሉን እንጂ ማምረት

ያላውቃተም ወይ ላፍ ላፍ አይል ምታረቅ የእንተና ምሽት አይደች። ወርዳ ትልቅ ነገር ነው ግን እንዴት ነው? አንተ እንቁቆ ናት አሉ እኮ እኔ እኮ እንደው ትንሽ ትንሽ ሰምቻለሁ። እንደው ስለ እሷ አንተ ስለ እሷ ደሞ የማያወራለሽ ሸጋ ይዤ ጀግና ናት አሉ እንዳለ ተሰውየው ጋር አብራ የወጣች ናት አሉ። ማታ የምትገባ ራ ቀንበር ይዛ አብራ ተበሬ ጋር እየነዳሽ ትሰልፋለች። ማንዳ አብራ ነው ማታ የምትሞላ። እንቁቆ ናት መልኳም ደህና አስከትላ ሲሄደስ ዘብነን ዘብነን ስትል እኮ አንተ ግርማ ሞገስ ነው እንትን የምትል እንደው ትንሽ ተጠባይዋን ካለ መሰለኝ እንጂ ጠባይዋ ግን እሱ ላይ በተለይ ቅይር ነው አሉ የምትል አስቸገር ናት አሉ ጠባይዋንስ የምሰማለሁ። ጠባይዋ ኃይለኛ አራስ ነበር ነው ምትል አንተ

እዚህ በከብቶች ነህ? ምን እኔ? እስኪ እዚህ ከብቶች ነኝ ምን አልከኝ? እና እዚህ ወጥቼ ዋን ተብዬ አልዳውል እኮ ነው አልዳውል። ጠብስ እስኪ አሁን ድረስ ያው እንዳለ እዚያ ላለቃቅማቸው እና ሲወርዱ እዚያ ሸኝቻቸውን መለሳለሁ። ሳሩ ሸጋ ነው አካባቢ ትንሽ ይብሉ። ሀይለ በላቸው ብዬሽ ነው እንትን እንዳይል ነው ብዬሽ ነው አበላላ። እና በል ደህና እምሼ፣ እስኪ በል ደህና እምሼ። አሜን በል አያሉ ደህና ዋልሃል? እግዚአብሔር ይመስገን። እንዴት ዋልሃል? እንደምንሽ? እግዚአብሔር ይመስገን ደህና ነው። አንተ ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። ደህና ነኝ አንተ። ደህና ነኝ። እንዴው እንዴት ነው አንቺ? እንዴው ስራይቱ ምን ይቱናት ይሁን? የምን ስራ ነው ደግሞ? ምን ስራ መጣ ደግሞ? ለአንድ ራሴ ምን አለ ብለህ ነው? ሙያ እ ያስቸግረኝ ለሚወጣ የሚገባብኝ ደግሞ፣ ለአንድ ራሴ ምን ስራ ይኖረኝ ብለህ ነው? ብቻሽን? እንዴው ምን ይደረጋል እንዴት ነው እንዴው አንዱን የማግባት ሀሳብ የለሽም? ጎጆ የመቀለስ ራ ትዳር ነው መጨከነ አፈሪ ብላ ይሸንድፈው ደግሞ ትዳር አንተ ይምን አልሁኝ። በወጣው በቀው በገባው ቁጥር መጨቀጨቅ ምን እንዳለብኝ ሁሉስ ቢሆን ተቻችሎ እንዲያሁኑ አይለ ጎጆ የሚመሰረተ እንደው ምን ሆነ ስም ተሚሰጥሽ ጋለሞታ እያለ መንደሩ ሰውም ተሚያነጉርሽ እ ሰብሰብ ብትይ ነጉሮኝ ባልቀረ እንጂ። ተወ ያነጉረኝ፣ ተወ እናቴ። ያገቡትን መውጫ ጠዋል። እንኳንን ማን ቀረብኛል? እናቴ ዋ በማሳው ልህድ በከብቱ ልድ በጋጡ ምለው የለኝ እናቴ። ያን እንደ ሆነች መንገድ የሰው ወጣኝና ነው ትዳር ነው ወገንም ሲመጣ ኮራቴ አለሽ እንዴ ትዳር ሲኖርሽ። አረ ይምጣ ይምጣ። ምን አባቱን ያንሽለት ነው ሸንድፎ ደግሞ ወንድ። አይ ያጋቡትና ውጫጣ አላያ ነው እንዴ ነው ማለት ነው። ይቅርብኝ እናቴ። ማን ተቃጣይ ብሎኝ። አረ በይ ይሻላል። አዋ ለምደሽ እንዲያውስ እንዲህ ተቆጣጣሪ የለሽ ማልሽ የወጣሽ ቀን ሙል እንደ ተንጓለልሽ ድስታ ታንጋል ዝብለሽ እኮ ነው። በቃ አርባ እንዲሁን አሁነ ሰውነቷም እንዳለ እያደረች ዶሽ ልትል ደርሳለች። ዋ ታላ ሳብ እየበላች እየተኛች አትሰራ ምን አትል። አሁን ይችን እንዲያው የኛዋች በቃ ሌላ ነገር ድሞ ይፈጠራል። ምን በወጣኝ አፈር ይብላሽ ካ አሁን አንዱን ደንኛ ጀግና ገበሬ አግብታ ትዳሯ መስርታ ወልዳ ከብዳ እንደው ወገኖቿን ማስደሰት አትፈልግም? እንዴት ያለች ይልና ዛር ነሽ

ሁን ተው ብለውን እናስ ሰማይ ሲል ጊዜ ሆን ገል ልንገረው እና አንድ ይበለው እንጂ እንዴ ታንቲ ታኛል። እንዴት ያለ ንግግር ነው የምትናገሪው? እንዴት እና እንዴ ሲል ሽ አንቺ ምን አልሽው? እንዴት እንደምታከራጀው እኛ ያለ የደን ተጠቀሙበት ተብሎ ተሰጠው በሬት እኛን ይጠቅማል እንጂ ለምንድነው አልፈን ታፈለሰው እንሰጥ አልኩት። እንዴ አብለሽ አልሽው አንቺ አሁን አሳውጣሽ። እንዴ አብለሽ ነገር ሽት ምን ልበለታል?

ይብሽ ጠፋሻል እንጂ አንቺ ምን ያደናበርሻል? ምን ይደርሳል እኮ ብዬ ነው። አልተደናበርኩ። ምን ነው የሚደርስ? ወጡ፣ ምሳ አልሰራ ማለት እስካሁን አልሰራሽ? የትኛው ስራ በቃ አንቺ እንዴት እንዴት እንዴ አይንሽን አውጥተሽ እንዴ አይንሽን ጉልጉል አድርገሽ ትከይኛለሽ? እዚህ አል ተበግረሽ ስታወጊ የቆየሽ ተሴት ጋራ በላይነሽማ እናት የሚሏት ይቺ በርና እና ደግሞ ተስፋ ጋራ ይልቁመሽ፣ አሁን ስታወጊ ያየሁሽ እኔ ያየሁ እኔ እና